አሸናፊ በስተመጨረሻ ተያዘ። የአደይ አባትና እንዲሁም አለልኝ በጣም ደበደቡት። አሸናፊ ሚስኪን ሴቶቹን አድናለሁ ብሎ እሱ ተያዘ። ደመቀ ደመቀ ሴቶቹን ነፃ አወጣቸው። አደይን ስትሰቃይ ነበርና ዛሬ ግን እውነትም ከጨለማ ወደ ብርሃን ያየችበት አደይ በደመቀ ምክንያት የኔ ጀግና አዳናት። አደይ በመውጣቷ እስኪ ማን ነው ደስ ያለው? ፍቅር ከተማ ንገብግባ ንገብግባ ወደ ገጠር ልካት ነበር። ገጠር ደግሞ አባቷ አንገበገባት። ነገር ግን እድሜን ለደመቀ፣ እንዲሁም ዴቭ ኪንጎ ሆነው አሸናፊ ሆነው አደይን አድነዋታል። የአደይ አባት በጣም እኔ፣ ቆይ አንተ፣ እንዴት አባትህ አደራ ሰጥቶኝ ነበር፣ እንዴት ነው የአደራ አባትህን የምትከዳው? ብሎ ሲለው አይ፣ በፍጹም ብሎ ደመቀዋሸው እኔ አልከደሁህም፣ ነገር ግን አለልኝ እና ያጫኘ የሚባለው ሰውዬ አደይ ለመድፈር ሲል ነው እኔ አዳንኩልህ። እንዴ፣ ቆይ፣ ምን ሆነህ ነው? ለዚህ ነው እንደዚህ ነው፣ አባቴን የሞተውን አባቴን አደራ የምት የምትወጣው በጣም ይገርማል፣ ሲለው አርፈ ተቀመጥ አሁን አንተ ታሰርክበት ቦታ አለልኝና ጫኝን ፈልጌ አንጥቼ እዚህ ነው አስሬ የማሰቃያቸው ብለው ያደይ አባት በጣም ተናደዱ። ፍቅር ፍቅር አደይ ከመጣይ በፍጹም እኔ እዚህ ቤት መኖር አልፈልግም ብላ ከማዘሯ ጋር ተጣላች። የእውነት የባርኮቴ ናት እጅግ መልካምና ጥሩ ናት። ለምን እንደዝት ያለሽ እንደውም ችግር ካለብሽ ፊት ለፊት ሁላችሁም አንድ ላይ ሆናችሁ ችግራችሁን ትፈታላችሁ እንጂ እኔ በፍጹም አደይን ከልጄ አልለያትም። እንደውም አንቺ ይቅርታ ትጠይቂያታለሽ ብላ ከእናቷ ጋር እና ፍቅር ተጣሉ። ከዚህ በኋላ ስለ ፍቅ ስለ አዴ ብታነሺብኝ ጥዬልሽ ነው የሚሄደው አባቴ ጋር ስትል፣ ሂጂ እዛም ምን እንደሆነ ታየዋለሽ ሁሉም ያላየው ሀገር አይናፍቅም ጥቅም ይባል የለ። ሂደሽ ሁሉንም ስትረጂ ያኔ ተመልሰሽ ትመጫለሽ። አሁንስ በአንቺ ምክንያት በሽተኛ ሆንኩኝ እኔ። እዚህ እናቴ ታማብኛለች እዚህ ደግሞ ባንቺ ጭንቀት ቆይኔ፣ እስኪ ምንድን ነው ያጎደልኩብሽ? እያለች በጣም ተናደዱ ማዘሯ። በሌላ በኩል ቤዛ ቤዛ የውሸቷ ልክ ባርኮቴን አታለው ብላ ወንድማን እስር ቤት ግባ፣ የሆነ ነገር አድርግና እስር ቤት ግባ። ከዛ እኔ ወንድም ባርኮቴን እስር ቤት ነው እለዋለሁኝ። ከዛም በኋላ እናቴ ጸበል እንደሄደች ና ብለህ ማሸት አለብህ እያለች፣ ከዛ ኤላ ሲመጣ ስልኩን ዘጋችሁ እንዴ? ቆይ ለምንድን ነው እኔ ስመጣ ስልኩን የዘጋችሁ? ብሎ ሲላት አይ አለ አይደለ እያለች መኮላተፍ ጀመረች። እንዴ አልገባኝም። ቆይ ግን ከማን ጋር እያወራሽ ነው? እንዴ ከበርኮቴ ጋር ነዋ። ጨረስኩኝ ዘጋሁ። እሺ ሊሊ የት አለች? ሊሊማ እዛ ናኦል ጋህድ ያለ ምን አው እኔ እኮ ተው እሷን አለቅጥ ቦታ ተስጣት ብዬሽ ነበረ ሀይህ እኔ ምንም አርፋ የምትቀመጥ ልጅ አይነት አይደለችም ብላ ነገሯን አቀራቅራ ኤላ ደግሞ ሊሊም በጣም ስለሚወዳት በንደት እሳት ለብሶ እሳት ጎሶ፣ ለማንኛውም እኔ ሊሊ ላምጣት ብሎ ሲሄድ፣ ከዛ ቤዛ ግልግል። አሁን እንግዲህ አጣላቸው አይደል። ከዚያም በኋላ ከዚህ ቤት ብር አድርጎ ሲያወጣ ሊሊ እኔ በስነ ስርዓት ጥሩ አየር እተነፍሳለሁ፣ እቅዴንም ደግሞ አሳካለሁ እያለች ነበር። ነገር ግን አልተሳካለትም። ሊሊና የባርኮቴ እናት በጣም ተዋደዋል። ከመወደዳቸው የተነሳ እናትና ልጅ ነው የሚመስሉት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናቸው ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። አደይ ድራማ እንደ ቀጠለ ይገኛል አስተማሪው ድራማ ቪዲዮን እስከ መጨረሻው ድረስ በአክብሮት ተከታትላችሁ ሀሳብ አስተያየታችሁን ኮሜንት ላይ አድርጉልኝ። ከአደይ ምን ተማራችሁ? አደይ እውነት ለመናገር በጣም የምታሳዝን በጣም ሚስኪን ልጅ ነበረች። ነገር ግን አሁን በነጻነት ወደ አዲስ አበባ ተመልሳለች። እሱም ስትደውልላት ለሊሊ እንዴ ብላ በጣም ደነገጠች። ከባርኮቴ እናት ጋር ነበረች። እሺ እንዴ ሊዱ፣ ቆይ ደግሞ እንዴት ደወልሽ? ብላ ስትላት፣ አይ ሊዱ አይደለሁም እኔ አደይ ነኝ። ምን አዴ፣ ቆይ በሰላም ነው? ታዩ እሱን ዝርዝሩን በኋላ ስመጣ እነግርሻለሁ፣ ነገር ግን እኔ እየመጣሁ መሆኑን ልነግርሽ ብዬ ነው ብላ ስትላት፣ በጣም ደስ አላት ሊሊ። ከዛ እስኪ ነይ ቁጭ በይ ብላ ያ የባኮቲናት ማውራት ጀመረች። ከዚያም በኋላ የእኔ ልጅ አንቺ ግን ከኤላ ጋር ምንድን ነው ግንኙነትሽ ብላ ስትላት፣ ያው አለ አይደል አብሮ አደግ ጓደኞች ነን፣ እና ኤላ ባይኖር እኔ የለሁም ነበር። እሺ የማነሽ ልጅ ስትላት፣ የከላበሉ እንደ እንዴ አታውቂያትም? እነ ቆይ የእሷ ልጅ ነሽ እንደዚህ ትልቅ ልጅ ሆንሽ ምናምን ብለው ማዘር በጣም ደነገጡ። አዎ እኔ ነኝ። እንደው እኔማ ከክስቷ ጋር ነው የምትኖረው ብለውኝ እኮ ያቻ ክስትሽሳ ብላ ስትላት አዎ፣ ለሰባት አመታት ድረስ እኔን ሰራተኛ አድርጋኝ እየገዘገዘችኝ ነበረ፣ እና ልጆቿም ቁም ስቅሌን እያሳዩኝ፣ በስተ መጨረሻ የእናትና የአባቴን ቤት ወስዳ እኔን አባረረችኝ። እናም እሰው ቤት እየሰራሁ እንዳጋጣሚ አደይን አግኝቻት ከዛ ደግሞ አደይ ኤላንም በዛ አጋጣሚ ይተዋወቁ ነበር እና በዛ አጋጣሚ ነው ወደ ኤላ የመጣሁት። እና ኤላ ግን ምንሽ ነው ብላ ስትላት፣ ኤላ በጣም ጥሩ ልጅ ነው በቃ ጓደኛዬ ነው በማለት አፈር እያለች ተናገረች። የባርኮቴ እናት ናት የገባት ስለሆነች፣ እሺ የኔ ልጅ እንዴ ቆይ አሁን እናንተ ደግሞ አፍ ላፍ ለምንድን ነው ገጥማችሁ የምታወሩት? ብላ ፍቅር መጣች። ፍቅር ደስ አይልም። ምኑ ነው ደስ የሚለው? አይ አዴ፣ እየመጣኝ ነው። ምን እማየ እያበትሽ መሆን አለበት። ቆይቻ አዴ የምትባለው ምን ብታስነካችሁ ነው እንዴ? ምን ተፈጠረ? እኔ ይች ልጅ ከመጣች እኔ በፍጹም እዚህ ቤት መኖር አልፈልግም። ቆይ ምን አረገች ሽ የኔ ውድልች እሷ ብትመጣ እኮ እንደውም ልትቆጣጠርሽ የምትችለው አደይ ብቻ ናት፣ እውነት ለመናገር ምክንያቱም እኔ መቆጣጠር አልቻልኩም። ቆይ አደይ ወንድሜንም ዲብንም ሁላችሁንም ነው በቃ የቀማች ማለት ነው። እኔ በፍጹም አላደርገውም። አንቺ ደግሞ አታሽቃብጭስህ አልገባኝም ብላ ስትላት፣ እንደዚህ አትበይ ፍቅር። ቆይ አንቺ ግን እናትሽን እንደዚህ ከፍ ዝቅ ማድረግ አይከብድም አለቻት። አንቺ ምን አገባሽ ይሁልሽ ፍቅር፣ አንቺ አሁን ልጅ ነሽ እና እናትሽም ደግሞ ምንም አልሆነችሽም ነገጧት። ግን እናትሽ የሆነ ነገር ብትሆን እንድህ አርጌ በነበር እንድህ ሁኖ በነበር እያልሽ እንዳትጸጸች አለቻት። ምን ማለት ፈልገሽ ነው? እኔ ብታይ አሁን ላይ እናቴ ኑራለኝ እንድህ አርጌ በነበር እያል ብዙ የምጸጸትባቸው ነገሮች አሉ፣ እና ያ ነገር እንዳይገርምሽ ብዬ ነው ብላ ስትል አይመለከትሽም ደግሞ ምን አይነት ተረት ተረት ነው የምታወራው? ብላ ተሳደበች። ረተ ልጅቴ ሊሊኮ በጣም ጥሩ ልጅ ናች እና ምን አደረገችሽ? እማዬ አይመለከትሽም ስለሱ። አሁንስ በቃ ሆነም ቀረም አንቺ ወደርሽን ጠላሽም አደይ እዚህ ቤት መታ አንችም። ይቅርታ ትጠይቃለች፣ ስራዋንም ትቀጥላለች። እሷ አልፈልግም በቃ ከዚህ ቤት በቃኝ እስካላለች ድረስ በአንቺና በሊዲያ ንግግር ከዚህ ቤት መውጣት አትችልም ብላ የባርኮቴ ናት ደነገገች። ፍቅር እንደዛ ከሆነ አባቴ ጋር ሄዳለሁ ስትል ማዘሯማ፣ ዛሬ ጭክ ነው በቃ ሂጂ፣ አሁንስ አበዛሹ በማለት ተናገረቻት። አይዞት፣ ያው ያቆየለት የፍቅርን ነገር ብለ ሊልዬ ማጽናናት ጀመረች። በሌላ በኩል ገጠር ያሉት ዳይመንድና እንዲሁም ዳይመንድ ታግቶ ነበረ እና የአደይ አባት ቆይ፣ አንተ ደሞ ምን ሆን ብለህ ነው? እኔ አሳድጌህ እንደዚህ ቅርጥፍ አርገህ የበላኸው እንዴ? ምን ላርገ? እኔ ኮ አለልኝ ሊደፍራት ሲል ማዳኔ ነው ስህተት እንዴ? ቆይ እኔ ምን አደረግ? ኧረ የእውነት ፋዘር በጣም ይደብራል ምናምን እያለ ሲያወራ፣ ስነ ስርዓትህን ያዝ። ያም ሆን፣ እውነት ለመናገር ያንን አለልኝን አግኝቼ እስከማመጣው ድረስ አንተ ከዚህ የትንፍንክ አትልም አለው። ቆይ የእኔ ጥፋት ምንድን ነው እንዴ? ጭራሻ ዴን ማምጣት አልነበረብኝም ማለት ነው? መፍታት አልነበረብኝም? እኔ እኮ ምን እንደምታረጉ ራሱ አልገባኝም እያለ በደንብ አቀሳስሮ ተናገረ። ከዛም ፋዘርም በጣም ተናደዱ። እንደው እንደው የአብሮ አደጌ ልጅ አደራ ባሰጠኝ ኑሮ አንተን ምን እንደማደርግህ ብሎ ሲለው እኔን ምንም አታድርገ እኔ አይደለሁም አለልኝ ነው ብሎ ቅስር ስረስ ሲያደርግ፣ ቆይ ለማንኛውም ህጀ እነሱን እስከማመጣ ድረስ አንተ ዝ መቀመጥ አለብህ አለው እንዴ እኔ ቆይ ምን አደረግኩ ነገርኩ እኮ ብሎ ሲወጣ አሸናፊና ኪንጎ ሁነው ደመቀን አዳኑት ደመቀ ሮማንን ሳሊዝ በፍጹም ከዚህ ሀገር አልወጣም ብሎ ሲል ዳይመንድም ኪንጎም ቆይ አንተ ሰውዬ አብደሃል እንዴ እኛ የመጣ ነው አደጋ አይደል እንዴ ተሰማኛለህ እንደውም እኔ ቅድም እኔ አሸናፊ ባይኖር እኮ አንተ አዴን ተከተላ ሸገር ትገባ ነበር፣ ትተኸኝ ትገባ ነበረ። ስለዚህ አርፈህ ብትቀመጥ ይሻልሃል ማለት አልገባኝም። እኔማ ሮማንን ሳሊዝ አልሄድም። ምክንያቱም ምን ተባብለን ነበር? እንዴት ለዛ ላውሬ ትቻ ትሄዳለሁ ብሎ በቃ ከመጣችሁ ኑ ቶሎ፣ ካልመጣችሁ ተውት ብሎ ተናዶ ሲወጣ እሺ በቃ አንተ አንተማ ድርቅ ታልክ ድርቅ ነው አሸን እያለ መናገር ጀመረ። አሸናፊ ሮማን ጋር ሂደው፣ ቆይ ለምንድን ነው አንቺ እንደዚህ? ያኔ ምን ተግባብተን ምን ተባብለን ነበረ? ብሎ ደመቀ ሲናገራት፣ ቆይ ቆይ አደይ አደይን ባናስ መልጣነ መልጣት ኑሮ እንዲህ ነበር የምትሆነው አለ ኪንጎ። አዎ እንግዲህ አንተ የከተማ ልጅ አይደለህ፣ እንደዚህ ነበር። ወይኔ ምን አይነት ጭካኔ ነው አለ አዎ እንግዲህ አንታ ዲያዴ የምትለው እንደዚህ ነበር፣ አባር አርፈ ተቀመጥ እየተባባሉ ሲቀላለዱ እኔ በፍጹም አልሄድም አለች ሮማን። ለምንድን ነው የማትሄጂው? ነገርኩሽ። ከዛ ኪንጎ ቆይ እዛ ሂዳ ምን ትበላለች ብሎ ሲለው የበላ ነውን ትበላለች፣ እሰው ቤትም ቢሆን ተቀጥራ ትሰራለች። ከዚህ ካውሬ ጋ ግን አልተዋትም ብሎ ሊያስመልጣ ሲሞክር አሸናፊና አለልኝ ደግሞ ይቅርታ አለልኝና ጫኔ ደግሞ ቆይ ሚስቴን ይጀንጣና መሄድ አለብን፣ ምክንያቱም አባባ እንዳመለጠች አደይ ካወቀ ይገለናል፣ ብራችንም ቀሩ እየተባባሉ ሲያወሩ ሮማንን ይዘዋ ሲወጡ ደረሱባቸው። ከዛም አሸናፊ እኔ እወጣዋለሁ በቃ ሂዱ ብሎ እነሱም እየሄዱ አሸናፊን በጣም ደበደቡት። እንግዲህ ብርሃኔም ልውጣ ልፈልጋቸው ብላ ስለነበረ፣ ብርሃኔም ቀጣይ በነዛ አውሬዎች እጅ መያዙ አይቀርም። በጣም ያሳዝናል። ውድ የቻናሌ ቤተሰቦች የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ፣ ሀገራችንንም ሰላም ያድርግልን። ምን ተማራችሁ? እውነት ለመናገር ከአደይ ምን ተማራችሁ? የአደይ ትዕግስትነት፣ የአደይ ጽናት፣ የአደይ ጀግንነት። እኔ ከአደይ ተምሬ ያለሁ የአደይ እናት በጣም ደስ የሚሉና በጣም አስተዋይ ናቸው። ለልጆቻቸው የሚከፍሉት መስዋዕትነት እውነትም ጀግና እናት ያስብላቸዋል። ባሏን ትዳሯን ፈታ ለልጆቿ ደስታ የምትኖር እናት ይች ነች። ብርሃኔን በቃ ሸኘሻቸው አይደል? አዎ አዎ፣ ሸኘኋቸው ማየ፣ ምንም አይሆኑም ከዚህ በኋላ። አባዬ ደርሶ ነበር ግን ቢገርምሽ መኪናው ልክ እንደገቡ እሱ መጣ። አባት ከዚህ በኋላ የለኝም። እና አባትሽ